ጉድ ሞርኒንግ ኤቭሪባዲ ዛሬ በጃፓን ውስጥ ካሉ በጣም እንግዳ ከሆኑና ያልተለመዱ ሆቴሎች ውስጥ አንዱ የሆነው ኖ ግራንዴ ውስጥ ነው ያለነው። ይህ ሆቴል እንደምታስቡት አይነት ኖርማል ሆቴል ሳይሆን ውስጡ ለአዳልቶች ብቻ የተፈቀደ ለየት ያለ ኤክስፔሪየንስ ያለው ሆቴል ነው። ምን እንደሚመስል አሳያችኋለሁ። ቀስ እንግዲህ ኦሳካ ደርሰናል እና ማታን የገባ ነው እዚህ ጋር ፋሚሊ ማርት አለ እዛ ጋር ሰብን ይለብን ይታየኛል ይታያችኋል ሰን ኢለን እዚህ ጋር ማክዶናል አለ እና የሚገርመው ደግሞ ማለት ነው እዚህ ሲቲ በቀኝ ነው የምትሄዱት እንደ ኢትዮጵያ ወይ ደግሞ እንደ ሌላ እንደ ማጆሪቲ ሀገር የምትጓዙት መኪና የምትነዱት እርግጠኛ ያለው ግን የምትጓዙት ምናምን በቀኝ ነው ቶኪዮ በግራ ነው የምትሄዱ፣ ሁሉንም ነገር በግራ ነው የሚያደርጉትና ለምን የተለያየ እንደሆን አልገባኝም። ለማንኛውም ይህን ሲቲ ኤክስፕሎር ማድረግ የምንጀምረው ነገ ጠዋት ጀምሮ ነው። አሁን በጣም ስለደከመን ረጅም ቀን ነው የነበረው፣ ገብተን እንተኛለን። ሆቴሌን ግን በዛ አሳያችኋለሁ፣ መጀመሪያ ማለት ነው። ከዛ ነገ ኤክስፕሎር እናደርጋለን። በጃፓን ውስጥ የፍቅር ሆቴል ወይ ደግሞ ላቭ ሆቴል የሚባሉ በጣም የተለመዱ አይነት ሆቴል ስታይሎች ሲኖሩ ይህኛው ሆቴል ግን ኔክስት ሌቭል ነው። እኛ ኦሳካ ከተማ ከደረስን በኋላ በነበረው የሆሊዴይ ምክንያት ሆቴል ማግኘት ስላልቻልና በቅርብ የነበሩ ሆቴሎች በጣም ኤክስፔንሲቭ ስለነበሩ ትንሽ ራቅ የሚል ሆቴል እንያዝ ብለን ኦንላይን ያገኘነውን ሆቴል ቡክ አደረግን። እዛ ከደረስን በኋላ ያጋጠመን ግን ምንም ያልጠበቅነው ነገር ነው።

ቪ ስታይል ያለው እንግዲህ በኋላ ጎግል ባረኩት ና ባዩት መሰረት እንደተረዳዎት ደግሞ የላቭ ሆቴል የሚባለው ስታይል ያለው ሆቴል ነው። ውስጡ በጣም ለየት ለየት ያሉ ከዚህ በፊት ካረፍንባቸው ሆቴሎች የሚገራርሙ ነገር ያለው ሆቴል ነው። መጀመሪያ ስትገቡ ትልቅ አልጋ አለው በጣም ፕሬዚደንሻል ስዊት የሚመስል ክፍል ነው። ሁሉ ነገር የተሟላለት ነው። የሚያስገርመው ነገር ግን ውስጡ የያዘው ነገር ነው። የተለያዩ በጣም ዊርድ የሆኑ ከዚህ በፊት ሆቴላዎች ላይ ያላዩዋቸው ነገሮች አሉ ማለት ነው። ይሄ በሆቴል ለመጀመሪያ ነው እንደዚህ አይነት ሆቴል ይታያቸዋል። አልከምና ከዛ እዚ ጋ ሶፋ አለው። ኦልሬዲ ባጋችን ምናምን አስቀምጠንበታል። እዚ ጋ አልጋው ይታያቸዋል። ይሄ አልጋ የፕሬዚደንሻል ስዊት የሆነ አልጋ ነው የሚመስለው ግብዳ አድርጋ ነው እንደውም የሆቴል የሚመስለው የሆነ ካራኦኬ ወይ ደግሞ ኦኬ ቲቪ አይነት አልጋዎች አሉ። ከዛ እዚህ ጋር ቲቪ አለ። በህይወቴ እንደዚህ ግብዳ ሆቴል ይዤ አላውቅም። የሚገርም ሆቴል ነው። ግን በጣም ውርድ ውርድ የሆኑ ነገሮች እያገኘ ነው እዚህ ሆቴል ውስጥ እና፣ እስኪ ጃፓን ወጣችሁ ውርድ የሆነ ኤክስፔሪያንሳችሁ ምንድን ነው? እስኪ ንገሩኝ። ግን ኩል የሆነ ፕሌስ ነው ይታያችዋል። ምን ያክል ስፋት ባይዘ። ይህን ሆቴል የመረጥንበት ምክንያት እዚህ ኦሳካ ሲቲ ሆቴል ዛሬ በጣም ኤክስፔንሲቭ ነው የጃፓኖች ሆሊዴይ ስላለ ምናምን እና ራቅ ያለ ቦታ ላይ እስኪ ረከስ ያለ ሆቴል እንያዝ ለአንድ ናይት ብለን ነበር የተከራየነው ግን ያጋጠመን ነገር ከጠበቅነው በላይ ነው። እንደዚህ አይነት ሆቴሎች ሁሌም ለምቾትና ፕራይቬሲ ታስበው የተሰሩ ሲሆን ቲቪው ላይ ያሉ ቻናሎች እራሱ እንደምታስቡት አይነት ነገር ሳይሆን ኢንተርስቲንግ ኢንተርስቲንግ የሆኑ ነገሮች ያሏቸው ቻናሎች ነው ያሉት ማለት ነው። ይህ እንግዲህ ጃፓን ውስጥ ከሄዳችሁና ከነበራችሁ ፕሮባብሊ አይታችሁት ታውቃላችሁ ብዬ አስባለሁ። ምክንያቱም የተለመዱ እና ኮመን የሆኑ ነገሮች ናቸው ሆቴሎች ላይ ጋጃ ኮዝ ያለ እውነት ለመናገር እንደዚህ አይነት ሆቴል እናገኛለን ብለን አለን ቡክ ያደረግነው ርካሽ ሆቴል ብለን ቡክ ያደረግነው ሆቴል ነው። እንደዚህ የሚገርም ሆቴል ማለት ነው። እዚህ ጋ ደግሞ ሽንት ቤት አለ። የጃፓን ስማርት ሽንት ቤት ነው። ይሄ እዚህ ጋር ያለው በሙሉ ማለት ነው እንትን ነው፣ ሂት አለው። ከዚህ ጋር ያለው እዚህ ጋር የተለያዩ እንትኖች አሉት ፊቸሮች አሉት። ውሃ ይረጫሉ ያጥቧቸዋል፣ ምናምን ምናምን እና ደስስ ከዚህ ይሄ ሆቴል ውስጥ እንግዲህ የተለያዩ ነገሮችን ታገኛላችሁ። ቲቪ አለው። ቪዲዮ ስትሪም ማድረጊያ ኬብሎች አሉት። ከዛ ውጭ የተለያዩ ኢንተረስቲንግ የሆኑ ነገሮች ታገኛላችሁ። ፍሪጅ አለው፣ ቬንዲንግ ማሽን አለው። ከዛ ውጭ ሽንት ቤቱና ባስታቡም የሚገርምና በጣም ትልቅ ነው። የተለያየ አይነት ላይት ሲስተም ያለው የሚገርም ሩም ነው። እኛ እንግዲህ ሳናስበው ያገኘነው ሆቴል ይህን ይመስላል። አስደንግጦን ነበረ፣ ግን ደግሞ የሚገርም ኤክስፔሪንስ ነበረ። እንደዚህ አይነት ሆቴል መኖሩንም አናቅም ነበረ። ምን እንደምታስቡ ኮሜንት ላይ ንገሩኝ። እንደዚህ አይነት ሆቴል አጋጣሚን ብታገኙ ታርፋላችሁ ወይ ወይስ በድንገት እንደኛ ብትገቡ ምንድነው የምታደርጉት የሚለውን ኮሜንት ላይ ንገሩኝ። ከውስጡ ግን ያስገረመን ነገር ቬንዲንግ ማሽን አለው። ቬንዲንግ ማሽኑ ላይ የሚሸጠው ነገር ደግሞ በሴክስ ወይ ደግሞ በግንኙነት ጊዜ የምትጠቀሟቸው የተለያዩ ነገሮች ናቸው ማለት ነው። በሌላ ቪዲዮ ከኦሳካ እስክንመለስ ላይክ፣ ሰብስክራይብ ማድረጋችሁን እንዳረሱ እያላችሁ በሰላማችሁ ይሁን።